አርባ ስድስት ሃሌ ሉያ ነፍሴ ሆይ እግዚአብሔርን አመስግኚ። በሕይወቴ እግዚአብሔርን አመሰግናለሁ በምኖርበት ዘመን ሁሉ ለአምላኬ ይዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች ወደ መሬቱም ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል። የያይቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው እርሱም ሰማይንና ምድርን ባህርንም በእነርሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃደጎችንና ባልቴቶችን ይቀበላል። የኀጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሀሌሉያ መዝሙር አንድ መቶ አርባ ሰባት እግዚአብሔርን አመስግኑ። መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሠራል ከእስራኤልም የተበተኑትን ይሰበስባል። ልባቸውን የቈሰሉትን ይፈውሳል ሕማማቸውንም ይጠግናል። የከዋክብትንም ብዛት ይቈጥራል። ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል፣ ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም ለሚጠሩት ለቁራዎች ጫጩቶች ለእንስሶችም ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ እልልበይ በይ። የደጆችሽን መወራወሪያ መወሮሪያ አጽንቶአልና፣ ልጆችንም በውስጥሽ ባርኳልና፣ በወሰንሽም ሰላምን አደረገ፣ የስንዴንም ስብ አጠገበሽ ነገሩን ወደ ምድር ይሰዳል። ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል። ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በበረዶ ውስጥ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል። ነፋሱን ያነፍሳል፣ ውሆችንም ያፈሳል። ቃሉን ለያይቆብ፣ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም ፍርዱንም አልገለጠላቸውም። ሃሌ ሉያ። መዝሙር አንድ መቶ አርባ ስምንት ሃሌ ሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሃ እርሱ ብሎአልና ሆኑም፣ እርሱም አዘዋልና ተፈጠሩም። የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉምም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም ተራሮች ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ ተንቀሳቃሾችም፣ የሚበሩ ወፎችም፣ የምድር ነገሥታት አሕዛብም ሁሉ አለቆች፣ የምድርም ፈራጆች ሁሉ፣ ጎልማሶችና ቆነጃጅቶች፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና ምስጋናውም በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል ሀሌ ሉያ መዝሙር አንድ መቶ አርባ ዘጠኝ ሀሌ ሉያ ለእግዚአብሔር አዲሱን ቅኔ ተቀኙለት ምስጋናው በቅዱሳኑ ጉባኤ ነው እስራኤል በፈጣሪው ደስ ይበለው የጽዮንም ልጆች በንጉሳቸው ሐሴትን ያደርጉ! ስሙን በዘፈን ያመስግኑ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቶአልና የዋሃንንም በማዳኑ ከፍ ከፍ ያድርጋልና ቅዱሳ